ተከርችሞ የተዘጋበትን የስኬት በር ከረሃብ ጋር እየታገለ ደጋግሞ አንኳኩቷል። በስተመጨረሻም ይኸው በር ተከፍቶለታል። አሁን ላይ በባርሴሎና ቤት ቁልፍ ከሚባሉ ተጫዋቾች መካከል ነው። ራፋኤል ዲያዝ ቤሎሊ ወይም ራፊና። ራፊና የኑሮ ውጣ ውረድ የሚጥለው የሚያፈርጠው፣ የሚያንገላታው የነበረ ብራዚላዊ ነው። ያደገውም ሬስቲንጋ በተባለችው ከተማ ድህነት በእጅጉ በተጫጫነው መንደር ውስጥ ነው። በከተማዋ የኳስ ተሰጥኦ ያላቸው በርካታ ልጆችም ድህነትን ለማስታገስ ሲሉ ወደ አደ አዛንዛጅጽ አዘዋወሪነት ይገቡና ህልማቸው ይመክናል። የአሁኑ ስኬታማ እግር ኳሰኛ ራፊናም ከዚህ ጣፈንታ አፋፍ ላይ የተረፈ ነው። ባደገባት ሬስቲንጋ የተባለችው ከተማ ስር የሰደደው ድህነት ምርጥ እግር ኳሰኛ የመሆን ህልሙን ተፈታትኖታል። ሙከራውን ግን አላቆመም። ታዳጊው ራፊና ገና በለጋ እድሜው ያለ ጫማ ከጓደኞቹ ጋር በጠዋት ተነስተው ራቅ ቆዳል አካባቢ በመሄድ ኳስ ሲጫወቱ ውለው ማምሻውን ወደ ሰፈራቸው ይመለሳሉ። የሚመለሱት ምግብ በአፋቸው ሳይዞር ሊሆን ይችላል። አንዳንዴ ረሃቡ ሲጠናባቸው ጎዳና ላይ ለልመና ጭምር እጃቸውን ይዘረጋሉ። ጎዳና ላይ ጫማ ደርጉ ከግር እስከ ራስ አቧራ ለብሰው በዛለ ሰውነታቸው ወዲህ ወዲያ እየተንከራተቱ እባካቹ ምግብ ስጡን ሲሉም የተመለከታቸው ሁሉ እንደውም በዴ ቆጥሮ ያልፋቸው ነበር ይባላል። ይህም እየሆነ ግን ራፊና ተስፋ ሳይቆርጥ ህይወት የምትሰጠውን በጸጋ ተቀብሎ ህልሙን ለመኖር ትግሉን ቀጠለ። የስመጥር ክለብ ትልቅ ተጫዋች መሆን ህልሙ ነው። ቤተሰቦቹ ድሃ ከመሆናቸው የተነሳ በአንድ ትንሽዬ ክፍል እሱ፣ እናትና አባቱ፣ ወንድሞቹ ጓደኞቹ፣ ከውሾቹና ድመቶቹ ጋር ሳይቀር አብረው ይኖሩ ነበር ይባላል። እናቱ ቤተሰቧ ጦም እንዳያድር ያገኘችውን ሰርታ የምትገባ ስትሆን፣ አባቱ ደግሞ ሳምባ የሚባለውን የብራዚሎች የጭፈራ ትዕይንት የሚያሳይ የሙዚቃ ቡድን አባል ነበር። ይህ የአባቱ ስራም ራፊና ለህልሙ እንዳይታክት የሚያደርገውን አጋጣሚ ፈጠረለት። ነገሩ እንዲህ ነው። የወቅቱ የዓለማችን ኮከብ ተጫዋች የነበረው የባርሴሎናው እግር ኳሰኛ የሀገሩ ልጅ ሮናልዲኒሆ ጎቾ የልደት ቀኑን በማስመልከት የአባቱን የሙዚቃ ቡድን ይጋብዛል። አባቱም ራፊናን ይዞ የሳምባ ጭፈራ ለማሳየት በተጠሩበት ስፍራ ይገኛል። በዚህ ጊዜ ሮናልዲኒዮ ራፊናን እንዳየ ደረቱ ላይ አቅፎ ሳመው። ራፊና ገደብ የሌለው ደስታ አገኘ። ሮናልዲንሆ የሚጫወትበት ባርሴሎና ውስጥ የመጫወት ህልሙ በልቡ ታተመ። አሁን የትኛውን ፈተና ሊገታው እንደማይችል አስቧል። ይህንንም በተግባር ተያያዘው። ህልሙን ለማሳካት በሚኖርባት መንደር በሚዘጋጀው ቫርዚያ የተሰኘ የእግር ኳስ ውድድር ተፈትኖ ማለፍ ነበረበት። ውድድሩ በመንደሩ ነዋሪዎች የሚዘጋጅ ተሰጥኦ ያላቸው፣ ነገር ግን በአካዳሚ መታቀፍ እድል ያላገኙ ታዳጊዎች የሚሳተፉበት ነው። በዚህ ውድድር የሚሳተፉ ልጆች ጫማ የላቸውም። የሚጫወቱበት ሜዳም በአቧሪያ የተዋጠ ነው። በጨዋታው መሃል የተኩስ ሩምታ ጭምር የሚሰማበት ዛቻና ማስፈራሪያ እንዲሁም ጩኸት የበዛበት በጥቅሉ የእብድ መሰብሰቢያ የሚመስል ነው ይሉታል። አንዳንዶች እንደሚሉት የባርዚያ ውድድር ላይ ተጫውቶ ያለፈ ተጫዋች በየትኛውም ዓለም ብሔር ተጽዕኖን የመቋቋም ብቃት አለው ተብሎ ይታመናል። በዚህ ሁሉ ተጽዕኖ ውስጥ ያለፈው ራፊና የቤተሰቦቹ ድጋፍን በቻሉት አቅም አልተለየውም። ይህ ልፋት እግር ኳሱን የድህነት ማምለጫ፣ የሞት ሽረት ትግል አድርጎ እንዲመለከተው አድርጎታል። በዚህም ራፊና የእግር ኳስ ተሰጥኦን ለማሳደግ ቀን ተሌት ይለፋል። ይህን ጥረቱን የተመለከቱት የብራዚል ክለቦች ለመልመላ ቢያጩትም፣ እንደገና ሰውነቱ ደቃቃ ነው ለእግር ኳስ የተ ፈጠረ አይደለም፣ ገሌ መሌ ብለው ፊታቸውን አዞሩበት። እሱ ግን በቁርጠኝነት ልምምድ ማድረጉን ቀጠለ። ብዙም ሳይቆይ በብራዚል የሚገኘውን አቤ ክለብ ከ20 ዓመት በታች ቡድን ተቀላቀለ። በዚያም ትንሽ ቆይታ እንዳደረገ ከባድ ጉዳት ገጠመው። ራሱን ማሳየት የሚችልበት አጋጣሚው በጉዳት ምክንያት መከነ። በዚህም ወደ ቤቱ ተመለሰ። ይሄኔ በህይወቱ ተማረረ። እንደ ጓደኞቹ አደንዛዥ እፅ አዘዋዋሪ ሆኖ ገንዘብ እያገኘ ራሱንም ቤተሰቡንም ለመርዳት አሰበ። በዚህም እግር ኳስ ማቆም እንደሚፈልግ ለእናቱ ነገራት። እናቱም እግር ኳስ መጫወት ካቆመ የሚገጥመውን የከፋ ችግር አስረግጣ ነገረችው። ራፊናም የእናቱን ምክር ሰማ። እንደገና የመጫወት ፍላጎት አደረበት፣ ተስፋውም ተመለሰ። ታታሪነቱን አሳደገው። ልጁ የፊት መስመር ተጫዋች ነው። በዚህ ጊዜ የተዘጋበት በር መከፈት ጀመረ። በጉዳት ምክንያት የተለየውን አይቤይ ክለብ መልሶ ተቀላቀለ። በክለቡ የወጣት ቡድን መጫወት ጀመረ። አስደናቂ ብቃቱንም እያሳየ መጣ። አሁን ፈላጊ ሁሉ አይኑን እየገለጠ ነው። ብዙም ሳይቆይ ወደ ፖርቹጋል በማቅናት ቪቶሪያ ጉማሬሽ ክለብን ተቀላቀለ። በዚያው ሀገር እያለ ወዲያው ወደ ስፖርቲንግ ሊዝበን ክለብ ገባ። በዚያ ቤት የቅርቡ ጓደኛው ከሆነው የአሁኑ የማንቸስተር ዩናይትድ ተጫዋች ብርኖ ኑኖ ፈርናንዴስ ጋር አስደናቂ ጥምረት በመፍጠር ክለብ ውጤታማ እንዲሆን አደረጉት። አሁን ወደ ዋናው ህልሞ እየተንደረደረ ነው። የጎል እድሎችን የሚፈጥርበት እንቅስቃሴ ሁሉ የተመልካችን ቀልብ እየሳበ መጣ። በቀጣይም የፈረንሳዩን ሬን ክለብ ተቀላቀለ። ምታተኛ እግሮቹ ከኳስ ጋር መነጋገራቸውን ቀጠሉ። በዚህ ጊዜ የአውሮፓ ትልልቅ ክለቦች ዓይናቸውን አሳርፉበት። የእንግሊዙ ሊድስ ዩናይትድም ተጫዋቹን አስፈረመው። በዚህ ቤት አጫወቱ ወደ ላቀ ደረጃ ተሸጋገረ። በሁለት ዓመታት ቆይታውም በ65 ጨዋታዎች 17 ጎሎች ሲያስቆጥር፣ 12 ለጎል የሆኑ ኳሶችን አመቻችቶ ማቀበል ቻለ። ራፊና የልጅነት ህልሙ የነበረውን ባርሴሎና በ50 ሚሊዮን ፓውንድ የተቀላቀለው ከዚህ በኋላ ነበር። ጊዜው 2022 ነው። በእርግጥ በባርሴሎና ቤት በ ጀመሪያዎቹ ጊዜያት የወቅቱ አሰልጣኝ ዣቪ ሄርናንዴስ እና ክለቡ የገቡበትን መንገጫገጭ ተከትሎ ራፊናም እንዳሰበው አልሆነለትም ነበር ይባላል። ይሁንና ጫናዎችን ተቋቁሞ ያደገው ይህ ወጣት አስደማሚውን እንቅስቃሴ እያሳየ ለክለቡ እንደሚመጥን ማሳይ ይችሏል። ከዣቪ መልቀቅ በኋላ ክለቡን በተረከበው አሰልጣኝ ሃንሲ ፊሊክስ ስር ደግሞ አንጸባራቂ አቋም ማሳይ ይችሏል። ጎል በማስቆጠርና ለጎል የሚሆኑ ኳሶችን አመሻሽ በማቀበል አሁን ላይ በባርሴሎና ቤት ስሙ ቀድሞ የሚጠቀስ ተጫዋች ሆኗል። 28 ዓመቱ ላይ የሚገኘው ራፊና ከባርሴሎና ጋር እስካሁን ላሊጋን ጨምሮ አራት ዋንጫዎችን አንስቷል። ዘንድሮም ላሊጋውን እየመሩ ሲሆን በሻምፒዮንስ ሊግ ደግሞ ግማሽ ፍጻሜ ላይ ናቸው። ራፊና በእስካሁኑ ቆይታው በሁሉም ክለቦች በ382 ጨዋታዎች ላይ ተሰልፎ ከ110 በላይ ጎሎችን አስቆጥሯል። ተጫዋቹ በእግር ኳስ ትልቁ ለሆነው ለባላንዶር ክብር የሚታጭ ጽምር ሆኗል። ገና ብዙ ስኬቶችም ከሱ ይጠበቃሉ። አሁን ራፊና በሳምንት ከ240 ሺህ ዩሮ በላይ ይከፈለዋል። በዚህም በልጅነቱ ሬስቲንጋ ከተማ ከተማ ላይ ያሰቃየውን ድህነት ድል አድርጓል። ለቤተሰቦችም ተርፏል። ከምንም በላይ በጽናቱ መለወጥ መቻልን አሳይቷል። ከተራራ ኒውስ ያዘጋጀን ሁን አበቃን። ሰብስክራይብ ስታደርጉና የደወል ምልክቱን ስትጫኑ አስገራሚ አዳዲስ መረጃዎች ይደርሷቸዋል። መልካሙን ሁሉ ተመኝን።